ሰበር ዜና የእለት ሐሙስ መረጃዎችን ይዤ ቀርብያለሁኝ። ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረ ባቡር ተቃጠለ። መነሻውን ጅቡቲ መዳረሻውን ሞጆ አድርጎ ወታደር መሳሪያዎችን ጭኖ ሲጓዝ የነበረው ባቡር ሶማሊያ ክልል ኤረር አካባቢ የተቃጠለ ሲሆን በዚህ ቃጠሎ ኮንታክት ዋየር፣ ሜሴንጀር ዋየር ሙሉ ለሙሉ ወድሟል። ፍልጎው ሙሉ ለሙሉ እየወደመ ሲሆን ሀዲዱ በመቅለጥ ላይ እንዳለ መረጃዎች ተነግረዋል። የተቀጠለው ኮንቲነር ከወታደር መሳሪያዎች በተጨማሪ ምንነቱ ያልታወቀ ተቀጣጣይ ነገር ይዞ ሲጓዝ እንደነበረ የውስጥ መረጃዎች ገልጸዋል። ዘመቻ አንድነት፣ ወሎ ቤት አማራ ግንባር እሸቱ ክፍለ ጦር የተቆጣጠረችውን ቀጠና ለማስለቀቅ የመጣ የጠላት ኃይል ላይ ታላቅ ድል አስመዘገበ። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ስር የምትገኘው አርበኛ ያነው አንየው የምትመራው እሸቱ ክፍለ ጦር በሪሁን ሻለቃ ኃይሌ ሻለቃ የክፍለ ጦር ቃኝ ነበልባሎች በቅንጅት የአገዛዙ የብልጽግና ወንበር አስጠባቂ መከላከያ ሚኒሻ አድማ አድማ እና መከላከያ የፋኖ ሀይን፣ በከበባ ለማፈን በመጣበት በተቃራኒ በሚገባው ቋንቋ አናግራ በመጣበት እግሩ ሞት እና ቁስለኛ ይዛ ተመልሳለች። ሚያዚያ አንድ ሁለት ሺህ አስራ ሰባት ከንግቱ ከንጋቱ አስራ አንድ ሰዓት ተኩል እስከ አምስት ተኩል በተካሄደው አውደ ውጊያ የጠላት ኃይል መነሻውን ሹም ሻሃ በማድረግ በሶስት አቅጣጫ ማለትም በሙጫ በረት፣ በጠዳና በተገዜ መንደር አስፍተው በመምጣት ወደ ገለሶት ለመግባት ቢሞክርም አንድ ጥይት ለአንድ ጠላት የሚል ቅንድብ የሚላጩ ነበልባል ፋኖች በሙጫ በረት በኩል በቆረጣ በመግባት ጠላትን አይቀጡ ቅጣት በመቅጣት ብዛት ያለው ሙትና ቁስለኛ ይዞ ወደ መጣበት ፈርጥጦ ተመልሷል። መዳረሻው ድልና ነፃነት የሆነው የአማራ ሕዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል። ታጋይ ሰዋል፣ ትግል ይቀጥላል። ሚያዝያ የአንድ ቀን 2015 ዓመተ ምረት አርበኛ ሻምበል ዳንኤል ዓለሙ ስለ አማራ ህዝብ ህልውና መስዋዕትነት የተቀላቀለበት ዕለት ነው። አርበኛ ሻምበል ዳንኤል ዓለሙ የአማራ ህዝብ ሁለንተናዊ የህልውና አደጋ ለመቀልበስ የአማራ ህዝብ እንደ ህዝብ ህልው ለማድረግ ውድ ህይወቱን የሰዋበት ይህ ቅዱስ የህልውና ትግል ሀ ብሎ ያስጀመረበት፣ ችቦ የለኮሰበት ቀን ነው። ገና በለጋ እድሜው የቀድሞው የሀገር መከላከያ ሰራዊት በመቀላቀል ትግር የጀመረው አርበኛ ሻምበል ዳንኤል ዓለሙ ከእግረኛ እስከ ሻምበልነት ማዕረግ ድረስ እንዲሁም የቀድሞ አግአዚ ኮማንዶ አባል በመሆን ከሀገር ውስጥ እስከ ውጭ ሀገር ሰላም ማስከበር ተልዕኮ ድረስ ወጣትነቱ ለሀገሩ ገብሯል። አርበኛ ሻምበል ዳንኤል ዓለሙ ከሀገር መከላከያ ሰራዊት በአጋጠመው ከባድ ቁስ ቁስል ምክንያት በጡረታ ያገለለ ሲሆን ከ2010 ዓ ም ህዝባዊ እንቢተኝነት በኋላ ወጣቶችን በስፖርት፣ በአካል ብቃት፣ በስነ ልቦና የማንቃት ስራ እየሰራ በኋላም ከነዋርካው ምሬ ከህናዋርካው ምሬ ወዳጅ ጋ የራያ ፋኖ በመመስረት ለመቀላቀል ጸረ ወያኔ ትግልን ተቀላቅሎ ሁሉንም ተጋድሎች በመሪነት በአሰልጣኝነት በድል ተወጥቷል። የቀድሞ ምስራቅ አማራ ፋኖ ስልጠና ማምሪያ እየመራ በመካነ ሰላም በደሴ፣ በሐይቅ፣ ወልዲያ፣ በቆቦና በራያ ላማጣ በርካታ ታጋዮችን ያሰለጠነ ያፈራ ሲሆን የአሁኑ የአማራ ህዝብ የህልውና ትግል በሰራዊት በመሪነት ላይ ያሉ በርካታ ጀግኖችን አፍርቷል። ጀግናው እያሰለጠነና እያስታጠቀ መሆኑ የተመለከተ አገዛዙ በጥላቻ አይን ይመለከተው ጀመር። ጸረ ወያኔ ትግል እነ አብይ አህመድ በድኑ በአዲም በፕሪቶሪያው የድራማ ስምምነት በቋጩት በኋላ የአማራ ፋኖ ህግ ማስከበር በሚል ሽፋን ትጥቅ ለማስፈታት በፌዴራላዊ በክልል ደረጃ መከላከያ ማዝመዘመቻ በጀመሩበት ጊዜ ግጭቶች መጀመራቸው ይታወቃል። በዚህ በተለያዩ ጊዜያት የምስራቅ አማራ ፋኖ ሰራዊት አመራሮች ቀዳሚ ኢላማ ያደረገው እንቅስቃሴ ተጠናክሮ ቀጥሎ ነበር። አርበኛ ሻምበል ዴኒኤል አለሙ ከዚህ የፖለቲካ ጥያቄ ካነገቡ ግጭቶች ጋር ተያይዞ የብርሃኑ ጅላ መከላከያ ሰራዊት ላይ ያስተውል በነበረ ጸረ ህዝብ ተግባር ነውር እጅግ ይበሳጭና ያዝን ስለነበር በአንድ በአብይ አህመድ ጄኔራል ጋር ቆቦ ከተማ ሁለገባ አዳራሽ በተደረገ ስብሰባ የህዝብ ናችሁ ወይስ የብልጽግና በሚል ይጠይቃቸዋል። ቀድሞም ለህዝብ ለመስዋዕትነት የማይጨነቀው ያሳመነው ጽጌ ልጅ ሰላም ማስከበር ጎረቤት አገር ሂዶ ረሽኑ ለህዝብ ሰጥቶ ቅጠል በልቶ ለሚያድር ሰራዊት የት ገባ ሲል በመጠየቅ እስከ ሰላም ማስከበር በደረሰ ተልኮ የነበረው ህዝባዊነት የመጥቀስ ዙፋን ጠባቂ መሆናቸው ነውራቸውን ነግሯቸው ነበረ። አይበገሬው ጦርነት የተገነዘቡበትን የተረዱት የአማራ ህዝብ፣ የቁርጥ ቀን ልጆች ከወሎ ምስራቅ አማራ ፋኖ፣ ከሸዋ፣ ከጎጃም፣ ከጎንደር ፋኖዎች ጋር በመሆን ጎንደር ሱዳን ጠረፍ የአማራ ፋኖ አንድነት ምክር ቤት በመመስረት አርበኛ ሰፈር መለሰ ዋና አዛዥ እና ዋርካው ምሬ ወዳጀ ምክትል አዛዥ አድርጎ በመብራት እንቅስቃሴ ጀመረ። ምስራቅ አማራ ፋኖ አጠቃላይ የትግል ጉዞውን የሚዘክር ታላቅ የተሀዲሶ ዝግጅት የምክር ቤት ዋና አዛዥ አርበኛ ሰፈር መለሰ እንዲሁም ከፍተኛ የመከላከያ ልዩ ኃይልና የብልጽግና አመራር፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ መላ ሰራዊት፣ ህዝብ በተገኙበት በደማቅ ሁኔታ አከበረ። በዝግጅቱም ምስራቅ አማራ ፋኖ የህዝብ የአማራ ሕዝብ በክልሉ በተለይ በክልሉ ውጭ የደረሰበት ያለውን ግፍና ጭፍጨፋ በማንሳት በማስታወስ የአማራ ሕዝብ የህልውና አደጋ ታጋርጦበት ትግል ይቀጥላል የሚል መልእክት ለታዳሚው፣ ለሰራዊቱ በውስጥ በውጭም ላለው መላው የአማራ ሕዝብ በቀድሞ የምስራቅ አማራ ፋኖ እና የአሁኑ አማራ ፋኖ በወሎ ቤት አማራ ሕዝብ ግንኙነት አርበኛ አበበ ፈንታው በኩል መልእክት አስተላለፈ። ይህ ተከትሎ የተሃድሶ በኋላ ትጥቅ አስረክቡና ሊበተናሉ ስንል እንዴት ትግል ይቀጥላል ይላል የሚል የአገዛዙ ሹማምት ከፍተኛ ንዴትና ድንጋጤ ውስጥ ገቡ። በዚህ መድረክ በኋላ ያገዛዙ የምስራቅ አማራ ፋኖ ቁስለኛ ሳይቀር ሰራዊትን ባገኘበት ምቹ አጋጣሚ ሁሉ መረሸን ጀመረ። የለየለ ግጭት ተጀመረ። ጥቃቱ የማይወደው አርበኛ ሻምበል ዳንኤል አለሙ ሰራዊቱ በተጠንቀቅ እንዲቆምና ለሚመጣው ነገር ሁሉ ተመጣጣኝ አጸፋ እንዲሰጥ ድርጅቱን መሪው ምር ዋር ካው ምሬ ወዳጅን ያወረደውን መመሪያ ለመቀበል በአንድ ወቅት ምስራቅ አማራ ፋኖ ካምፕ ድረስ ከእናጃቢዎቹ በፓትሮል የመጣ ኮኔሬል ከመኪናው ወርዶ እስኪፈረጥ ድረስ ቆፍጠን ያለ እርምጃ ጀመረ። ምስራቅ አማራ ፋኖ ሰራዊት በምዕራብ በኩል ከራያ ቆቦ ጨቢበር እስከ በላጎ እንዲሁም ወልዲያድ ዙሪያ ሳንቃና ወቻሬ ድረስ ገዥ መሬቶች ላይ በማስፈር ለአይቀሬው ፍልሚያ ተዘጋጀ። በርካታ አካባቢዎች ከነበረው ግጭት ጋር ተያይዞ የነበረው ከፍተኛ ውጥረት የአማራ ልዩ ኃይል በቡድኑ በአዲና ከነ አብይ አህመድ ሴራ መፍረሱን ተከትሎ ሚያዝያ አንድ ቀን ሁለት ሺ አስራ አምስት ዓመት ረፋድ ላይ ቆቦ ከተማ በተጀመረ ከባድ ውጊያ የአሁኑ የአማራ ሕዝብ የህልውና ትግል ጅማሮች ችቦ ለኩቶ አርበኛ ሻምበል ዳንኤል አለሙ መስዋዕትነትን ተቀበለ። የህልውና ተጋድሎ ሸዋ በነበረበት የምስራቅ አማራ ፋኖ አሃዶች እና የሸዋ ፋኖ ነብስቶች ተቀጣጥሎ ዛሬ ለመላው አማራ የደረሰበት ደረጃ ደረሰ። አርበኛ ሻምበል ዳንኤል አለሙ ስለ አማራ ህዝብ ህልውና ቀይ መስመር ያለፈውን በምድር ይሁን በሰማይ ዘመኑ ያፈራውን ጦር መሳሪያ እስከ አፍንጫው የታጠቀውን ጨፍጫፊ እና ግፈኛ ፋሽስታዊ ስርዓት እስከ መጨረሻው ንቃታ ተናንቆ በጀግንነት ተሰውቶ ችቦ ለኩሴንን የአማራ ህዝብ ቅዱስ የህልውና ትግል ለዛሬ ካበቁ ጀግኖች መካከል ግንባር ቀደም ሆኖ አልፋል። የተሰዋህለት ዓላማ ከግብ እናደርሳለን። ክብር ለትግሉ ሰማዕታት። የአማራ ፋኖ ወሎ ቤት አማራ፣ ሚያዚያ አንድ ቀን 2017። ውድና የተከበራችሁ ቤተሰቦቻችን ይዤ የቀረብኩላችሁ መረጃዎችን ይህን ነበረ። ለዚህ ለቤት አዲስ ከሆናችሁ ሰንስክራፕሽን በማድረግ አበረታቱን። እጅግ በጣም አመሰግናለሁኝ አብራችሁ ስለነበራችሁ።